ኮሚዩኒቲ ላይ ብስብሶች ብለህ ነው የጻፍከው። ኢየሱስ ክርስቶስ ስጋው እግዚአብሔር በያስነሳው በስብሶ እንደሚቀር ታውቃለህ። ላ ያው ግን ተነስቷል። አምላክ ነው እና በሶስተኛው ቀን ከሙት ተነስቷል። ማነው ያስነሳው? እግዚአብሔር አብ። በጣም ጥሩ። ስለዚህ በያስነሳው ኑሮ ጠፈንታው ምን ይሆን ነበር? ይበሰብስ ነበር አይደለም እንደዛ ብሎ አስተመሩ የለም አለ ላሳይህ ማስረጃ ከመጽሐፍ ቅዱስ አሰይ ያ አንብበው እስኪ ምን ይላል ያሪያ ስራ መራፈስ እንደገናም ወደ መበ ምን እንደገናም ወደ መበስበስ አይዋ እንዳይመለስ ከሙታን እንዳያስነሳው እንዲህ የታመነው የዳዊት ቅዱስ ተስፋ እሰጣችኋለሁ ብሏል። አዎ ወደ ምን እንዳይመለስ? ወደ መበስበስ አይደለ? አዎ እንዳይበሰብስ ማን ያስነሳው? እግዚአብሔር በአስነሳው ምን ይሆን ነበር? አንድ ከላይ ጀምሮ ላንብበው አንድ ከላይ ጀምሮ ላንብበው። ይህንን ተስፋ እግዚአብሔር በሁለተኛው ዙር ደግሞ አንተ ልጅ ነህ እኔ ዛሬ ወደሃለሁ ተብሎ እንደተጻፈ ኢየሱስ አስነስቶ ለእኛ ለልጆቻቸው ፈጽመዋለ እንደገና ወደ እንዳይመለስ እንደሚመለስ ከሙሉ ተለይ ሰጣችኋለሁ ብሏል። እሺ ስለዚህ እግዚአብሔር ባያስነሳው በስብሶ የሚቀር ነበር ኢየሱስ። እንደገናም ወደ መበስበስ እንዳይመለስ ከሙስታ እንዳስነሳ ይላል። ባያስነሳው በስብሶ የሚቀር አካል የሚበሰብስ አካል ፍጡር ነው አይደለም? የሚበሰብስ አካል የሚበሰብስ አካል ነበረ ግን ተነስቷል እኮ። ስለዚህ ባያስነሳው ኑሮ በስብሶ የሚቀር አካል እንደሆነ እየነገረን እኮ ነው። ተነስቷል። አይ እኮ ምንም የሚያከራክር ነገር የለም። በደንብ የሚበሰብስ አካል ነው አይደለም? ባያስነሳው እየተጻፉን እያነበብኩ አንድ ባያስነሳው ኑሮ ወጣ። ፍጹም ሰው ፍጹም አምላክ ሆኖ ነው ወደ ምድር የመጣው። የለ ወንድም ፍጹም አምላክ የሚል የለም። የቱ ጋር ነው ያገኘሁ? ፍጹም ሰው ፍጹም አምላክ ነው የሚል የቱ ጋር ነው ያገኘሁ? ስለዚህ የሚበሰብስ አካል አምላክ ሊሆን አይችልም። ያው እንደገናም ወደ መበስበስ እንዳይመለስ ማነው ያስነሳው? እግዚአብሔር ባያስነሳው በስብሶ የሚቀር አምላክ ነበር። የሰዎች ስጋ ነው አይደለም የሚበሰብሰው። ስለዚህ የክርስቶስም ከሰው ስጋ ነው ምንም አይለይም። የፍጡር ስጋ ነው፣ በስባሽ ስጋ ነው። አምላኩ ነው ያስነሳው። ባያስነሳው በስብሶ ይቀር ነበር። ሞት እንድላድርጎ ተነስቷል የሚሏችሁ ውሸት ነው። ሞት እንድላድርጎ ተነስቷል የሚሏችሁ ውሸት ነው። አምላኩ ነው ያስነሳው። ያው እግዚአብሔር አስነሳ ይላል አለ። ቃል በቃል ላሳየህ፣ አሁንም እግዚአብሔር እንዳስነሳው ያው ይህን ኢየሱስን ይላል፣ አንብበው እስኪ ዳግም ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። አዎ፣ ስለዚህ እግዚአብሔር ነው ያስነሳው። ሞት እንድላድርጎ ተነስቷል ኢየሱስ የሚለው ውሸት ነው። አትመኗቸው፣ አይጫወቱባችሁ። ኢየሱስ ክርስቶስ ራሱ ሞት እንድላድርጓል ተነሳ ያስነሳው አምላኩ ነው። ባያስነሳውስ ምን ይሆን ነበር ከተባለ በስብሶ ይቀር ነበር እንደማንኛችን። ስለዚህ በስብሰን የምንቀረው ፍጡር ነን። ነው አይደለም? ፍጡር ነን። የክርስቶስም ስጋ ባያስነሳው ኑሮ አምላኩ በስብሶ የሚቀር የፍጡር ስጋ ነው። የሚበሰብስ ስጋ ሰው እንዴት ሰው እንዴት የሚበሰብስ ስጋ ያመልካል? ወላሂ ንቁ። የነቢያት አምላክ በፍጹም አይሞትም። እርሱ ለዘላለም የሚኖር ነው። አምላክ አይሞትም። ማንም አያየውም። ማንም ቀድሞ ሲጀምር ማንም ሊቀርበው በማይችል ብርሃን ይኖራል ነው የተባለው። አንድም እንኳን አላየውም ሊያየውም አይቻለውም ነው የተባለው። የገዛ መጽሐፋቸው ላይ ነው ላሳያቸው። አምላክ አይሞትም። አምላክ ሞተ ወልና ትላላቸው አለ። አምላክ አይሞትም ነው የተባለው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ዳግም አለህ አለህ ዳግም ዳግም ኦ ዳግም ወጣ እጌታ ሰው ያው እና ተመልከቱ እዚህ ጋር ምን ይላል እርሱ ብቻ የማይሞት ነው ይላል ማንም ሊቀርበው በማይችል ብርሃን ይኖራል አንድ ሰው እንኳን አላየውም ሊያየውም የማይቻለው ለእርሱ ክብርና የዘላለም ኃይል ይሁን አሜን ነው ይላል አሜን ነው ያው አይሞትም አምላክ ጭራሽ ማንም ሊቀርበው በማይችል ብርሃን ይኖራል አንድ ሰው እንኳን አላየውም አምላክን